ከብዙ ዓመት በኋላ ከውድ ወንድሜ ጋር ተገናኘሁ። እግዚአብሔር የተመሰገነ ይሁን። ከስንት በስንት ከስንት ትግል በኋላ ማለት ነው። በእግዚአብሔር ቸርነት፣ በእውነት በእግዚአብሔር ቸርነት ተገናኘሁኝ እና አሁን ገናም እየደረሰ ነው። ሁለት ቀን ይቀድምልት ማለት ነው። እንኳን አደረሳችሁ በዛው ማለት ነው። ውዶ ስዬ እያልኩኝ ዛሬ አሁን ይፈላለሁ። እንግዲህ ኑ ብሉ፣ እራት ነው ብሉ ማለት ነው። እሺ ሰምታችኋል ማለት ነው። እስከ ዛሬ አውራችሁ ስትሄድ ነው ማለት ነው። ጠፍቻለሁ ማለት ነው። እናንተም ያው ላይክ አታደርጉኝ ብቻ ነው ማለት ነው። እና የኢትዮጵያ በርበሬ እንግዲህ እስኪ ዛሬ በወጣሁ ነው ማለት ነው እና እና ኑላ ብላችሁ ሰምታችኋል ማለት ለናፍቃችሁ ገና ለናፍቃችሁ ሁሉ ነገር ለናፍቃችሁ፣ ደውሉ ልኝ ይመልክላችኋል። እሺ ሰምታችኋል ማለት ነው። እኔ ማሮች እና ቤተሰብ ምን ነው እንቆላል በዛ እንዳትሉ ማለት ነው። የሚበላው ብዙ ነው። የሚሰራ ነው እንጂ የሚበላ ነው። የሚሰራ ነው እንጂ የሚጠፋው የሚበላ ብዙ ነው ማለት ነው። በበአያት ያሽ ተባረ ሰዎች ከተሰራ በኋላ ሊበላ አይደለም የሚሰራው? እና እንዴ ነው ሙያ ደግሞ ጓደኛ ቀምሳ ማለት ነው። ይነገራል ማለት ነው። ሰምታችኋል ማለት ነው። ከዛ ይሄ ይብሰልና ከዛ ይሄን በደንብ ይብሰልና በኋላ ደግሞ እንገናኛለን። መልካም ቆይታ ይምጣችሁ። ላይ አታ ማርጋችሁ ነትር ሰው ግን ላይክ አርጉኝ ተውጡ። ሰምታችኋል ማለት ነው።

ቤተሰብ እንግዲህ ዛሬ የሰራሁትን ወጤን ይመስላል። አሁን ቀርቦልን ደርሶልን የብልን ባላ ነው ምን ብላ የዛሬው ዝግኒ ይባላል በአረበኛ ማለት ነው። እኛ ደግሞ እንግዲህ ዶሮ ወቅት ሰርቼ እንግዲህ በልተ ነው ደግሞ መጣፈጡን በኮመንት ላይ ተስጠመጣለ ጓደኛ እና ለማንኛውም ይህን ይመስላል እንግዲህ ማለት ነው። ሰው ባለው ነው፣ ሰው በቤቱ እና ባለው ነው ማያጃ ማለት ነው ሰምታችኋል ማለት ነው ቤተሰብ እና ደግሞ ላይክ ኮሜንት ሼር ማድረጋችሁን አትርሱ። ውድ ቤተሰቦቼ በተረፈ እንዴት ናችሁ? ሰላም ናችሁ? ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሳዑዲ አረቢያ የተጋገረ ነው እሺ፣ ሰምታችኋል ማለት ነው። እንዴት ነው እንጀራስ? እንዴት አያችሁት? ያምራል እንዴ? እንዴ ምስል እንጀራ ያምርም ብትሉኝማ ማለት ነው። ለማንኛውም ይሄን ይመስላል ለዛሬው ምግብ። ሰላማችሁ ይብዛልኝ። ሰላም፣ ሰላም ወደ የተከበራችሁ ሙዴን፣ እንዴት ናቸው? ሰላም ናቸው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ሰንብታችሁ ደህና ናቸው? እግዚአብሔር ይመስገን። ዛሬ ከወንድሜ ጋር ከስንት አመት በኋላ ተገናኙ። ክብር ለድንግል ማርያም ለች እና ውድ እናቴ ማምዬ አመሰግናለሁ። ከኢትዮጵያ የተላከልኝ ላሳያቸው ማለት ነው የዚህ ጋ ተልባ ተልከልኛል ስጋ ድርቆ ተልኮልኛል። እንደውም የቀናነሰብኛ ደግሞ ማር ማለት ነው እሺ ተልኮልኛል። ስጋ በሰው ተልኮልኛል። እግዚአብሔር ይመስገን። ውላ ብላችሁ ወንድሜ ደግሞ በሰላም ገብቶኛል። እግዚአብሔር ይመስገን። እንትን ከስንት እንትን በኋላ ስጋ፣ በርበሬ እዝዳ ሽሮ እዝዳ ድርቆ እዛ ቆሎ አልቀረም። በቃ ምኑ ምኑ ምኑ ይቀር የለም። እግዚአብሔር ይመስገን። እናቴ ውዷ እናቴ በጣም በጣም አመሰግናለሁ። ሁሉ ነገር ደርሶኛል። ማሚዬ ክበር ይልኝ በጣም አመሰግናለሁ። የአበሻ ቀሚስ ተልኮልኛል እግዚአብሔር ይመስገን። እና ወንድሜ ጋር ደግሞ ከስንት አመት በኋላ ተገናኝተናል። የዛ ጋ ይፈናደሳል ያስናና እንግዲህ ሳኑ ገባ። ለማንኛውም ማለተኛ እንኳ ይለን እግዚአብሔር ይመስገን። ተቀብለና ዋለ እንዴት ነው ሰውዲ አረቢያ እንዴት አየ ወንድሜ? ኬት ኬኩ ዝጋ ዳቦ ሁሉ ነገር ዝግጁ ሆኖለታል። ምግቡ ደግሞ ቅድም ተነስተ ነው እንጂ ማለት ነው። እና በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን ስለማይነገር ስጦታው እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ እና በላአት በሉ፣ እሺ ሰምታችኋል። በስለቺ በሱ እነቺ ተልባ ማር ላጠምሳችሁ እስኪ ምን ነው ማታገኙት? ከውጭ ሀገር ሆናችሁ የማታገኙት ምን ነው ዝጋ። ሁሉም ነገር አለርግ። ዛሬ ግዜ ትንሽ ማር እንደ በርበሬ ወሎ ወሎ ወሎ ወሎ አለ ወንድሜ። ምን እንዴት አየው ሰው ይደረበ እም ዳቦን ከፈለጋችሁ ዝጋ ዳቦ አለ። ይሄ ካለ ሁሉ አለ። እግዚአብሔር ይመስገን በእውነት ስለማይነገር እግዚአብሔር ይመስገን። ክብር ለደንገ ማርያም ለስናት በጣም በጣም ነው የማመሰግነው። ያውም የቀናነት አይላክም እያሉት ማለት ነው እና ነው እንጂ ብዙ ነበር የተዘጋጀው፣ ግን ቢሆን እግዚአብሔር የተመሰገነ ይሁን። ሁሉ ወልደም ዳስ ብሎኛል። የኔ ወድና ስኖሪልኝ ካሽ መቤቴ በሰላም ታገናኙ። በጣም አመሰግናለሁ።

እግዚአብሔር ይመስገን ከወንድሜ ጋር ተገናኝቻለሁ። በእግዚአብሔር ቸርነት ከድንግል ማርያም በአንዳንድ ልጆችም እንዲሁም ከእግዚአብሔር በታች በእውነት እግዚአብሔር የተመሰገነው ይሁን። ለማንኛውም እንወዳችኋለን፣ እናከብራችኋለን ከለማተበያላችሁበት ይዛለን